ክላረንስ ዳሮ በትንሿ ከተማ የጓደኞቹ መቀለጃ መሆኑ በዘመኑ ታላቅ የወንጀል ጠበቃ እንዲሆን አደረገው። ከ75 ዓመት አካባቢ በፊት አንድ የትምህርት ቤት መምህርት አንዱን ትንሽ ልጅ በቡጢ ጆሮዎቹን መታችው። ምክንያቱ ደግሞ ትንሹ ልጅ ትዕግስት የለሽ ቁርጥንጥና፣ ቅብጥብጥ ስለነበር ነው። በዴስኩ ላይ አርፎ የማይቀመጥ አይነት ታዲያ ጆሮዎቹን በቡጥ የመታችሁ በተማሪዎች ፊት ስለነበር ሀፍረት ተሰምቶት ቤቱ እስኪደርስ እያለቀሰ ነበር ይሄደው። በዚያን ጊዜ አምስት ዓመት ልጅ ነበር። በጭካኔና በኢፍትሐዊነት እንደተመታ በጣም ተሰምቶታል። በመሆኑም ይህ ሁኔታ ጭካኔንና ኢፍትሐዊነትን እንዲጠላ ከማድረጉ ሌላ በመረረ ሁኔታ ሕይወቱን ሙሉ ለመታገል እንዲወስን አበቃው። የልጁ ስም ክላረንስ ዳሮ ይባላል። በርሱ ጊዜ ምናልባት በአሜሪካ ውስጥ ምርጥ ታዋቂ ጠበቃ ነበር እናም ያለ ጥርጥር የዘመኑ እጅግ ታላቅ የወንጀል ጠበቃ በአገሪቱ በሚሰራጩ በእያንዳንዱ ጋዜጦች ላይ ስሙ በተደጋጋሚ በአርዕስተ ዜና ጎልቶ የሚጻፍ ላመነበት የሚቆም አማጺ ተፋላሚ፣ ተስፋ ለጠፋበት ፋና ወጊም ነበር። በአሽታቡላ ኦሃዮ አካባቢ የሚኖሩ እድሜያቸው የገፋ ሰዎች እስካሁን ድረስ የዳሮን የመጀመሪያውን የፍርድ ቤት ጉዳይ አያያዝ እያነሱ ይጫወታሉ። አንገብጋቢ የተባለው ጉዳይ አንድ ፓውንድ ከሚያወጣው አሮጌ ፈረስ ዕቃ እንኳን የሚመጥን ዋጋ አልነበረው። ሆኖም ግን ክላረንስ ዳሮ እንደ ካስማ የጠበቀ መርህ ነበረው። ኢፍትሐዊነት ተናካሽ ጥርሱን አቅጥጦ ቢመጣም፣ ዳሮ ግን የቤንጋል ነብር ቢያገኝ እንዲፋለመው ሁሉ ኢፍትሐዊነትን ተፋልሞታል። ክሱን ለመቃወም ፍርድ ቤት የቆመው አንድ ፓውንድ ተከፍሎት ነበር። ይሁን እንጂ በሰባት ፍርድ ቤቶች ለሰባት ዓመት ሲሟገት የነበረው በራሱ ወጪ ነበር። እናም አሸነፈ። ዳሮ የገንዘብ ወይም የዝና ምኞት በፍጹም የለኝም ባይ ነው። ራሱንም ቀርፋፋ መቅሰፍት በማለት ይገልጻል። ሕይወቱን ሀብሎ የጀመረው በገጠር ትምህርት ቤት በመማር ሲሆን አንድ ቀን ሙሉ ሕይወቱን የሚቀይር አንድ አጋጣሚ ተፈጠረ። የፈረስ ጫማዎችን ከመስራት ረፍት ሲያገኝ ሕግ የሚያጠና በከተማው ውስጥ አንድ ብረት ቀጥቃጭ ሰው ነበር። ክላረንስ ዳሮ ይህን ብረት ቀጥቃጭ ከአንጥረኛ ሱቅ ውስጥ የሕግ ጉዳይ አንስቶ ሲከራከር ሰማው። በወግና በአንደበተ ርቱዕነት የሰውን ቀልብ በሚገዙት በዚህ ሀገር ሰዎች በጣም ተደነቀ። ዳሮ በተፈጥሮ ክርክር በጣም ይወዳል። ስለዚህ የብረት ቀጥቃጩን የሕግ መጽሐፍት ተበደረና ሕግ ማጥናት ጀመረ። ሰኞ ጠዋት የሕግ መጽሐፎቹን ትምህርት ቤት ይዞ ይሄዳል። የክፍሉ ተማሪዎች ጂኦግራፊ ወይም ሂሳብ ሲማሩና ሲያጠኑ ዳሮ የሱን ጽላት ገጾች ከዳር እስከ ዳር ያገላብጣል ወደ ድርጊት የሚገፋው አንድ ክስተት ባያጋጥመው ኖሮ ዕድሜ ልኩን የገጠር ጠበቃ ይሆን እንደነበር ራሱም ያምናል። እሱና ባለቤቱ በአሽታቡላ ኦሃዮ በአንድ ጥርስ ሐኪም አንድ ትንሽ ቤት ሊገዙ ወሰኑ። ዋጋው 700 ፓውንድ ነበር። ዳሮ 100 ፓውንድ ከባንክ አውጥቶ፣ ይህም በነገራችን ላይ በዓለም ላይ ያለው ገንዘብ ነው። ቀሪውን እዳ ደግሞ በአንድ ዓመት ውስጥ በረጅም ክፍያ ለመክፈል ተስማማ። ስምምነቱ አብቅቶ ሊፈራረሙ ሲል የሐኪሙ ሚስት ድንገት ጣልቃ ገብታ ተቃወመች ተመልከት ወጣቱ አለችው በንቀት በሕይወትስ ሰባት መቶ ፓውንድ ታገኛለህ ብዬ አላምንም ዳሮ በንዴት ተቃጠለ በእንዲህ አይነት ከተማ ለመኖር ያለው ፈቃደኝነት ከውስጡ ጠፋ ስለዚህ የአሽታቡላን አቧራ ራክፎ ወደ ቺካጎ ገሰገሰ በቺካጎ ለአንድ ዓመት ያህል ሲኖር ያገኘው ስልሳ ፓውንድ ብቻ ነበር የቤት ኪራውን እንኳን ሊከፍል አልቻለም። ሆኖም ግን በቀጣይ ዓመት አስር እጥፍ የሚበልጥ ገንዘብ አገኘ፣ 600 ፓውንድ። ይህን ያህል ገንዘብ ያገኘውም የከተማዋ ልዩ ጠበቃ በመሆን ነበር። እድሌ መቀየር ሲጀምር፣ አለ ዳሮ፣ ሁሉም ነገር በፍጥነት ወደ እኔ የሚመጣ ይመስላል። ብዙም ጊዜ ሳይቆይ የቺካጎ ና የኖርዝ ዌስተርን የባቡር መንገድ ካምፓኒ ዋና ነገረ ፈጅ ጀነራል አተርኒ ከመሆኑም ሌላ በሙያው በከፍተኛ ገንዘብ ተከፋይ ሆነ ወደ ትልቅም ሀብት አመራ። በዚያን ጊዜም በየአካባቢው ብጥብጥ ተከሰተ። አድማ፣ ጥላቻ፣ አመፅ፣ ደም መፍሰስ። የዳሮ የድጋፍ ስሜት ከአድማ መቺዎቹ ጎን ነበር። ኦግኒ ዲብስ፣ የባቡር ጣቢያው ማኅበር ሊቀመንበር ወደ ፍርድ ቤት በአመፁ ጉዳይ ሊመሰክር በተጠራበት ጊዜ ዳሮ ስራውን እርግፍ አድርጎ ተዋል። ለዲብስና ለባቡር ጣቢያው ማኅበር ጥብቅና በመቆም ምትክ ለአድማ መቺዎቹ ሠራተኞች ጥብቅና ቆመ። ይህ ነበር ከዳሮ የሳተ ነበልባል አስደናቂ ፍርድ ቤት ውሎች መሃል የመጀመሪያው። የእያንዳንዱ የፍርድ ቤት ውሎቹ በፍርድ ቤት ታሪክ ውስጥ የማዕዘን ድንጋይ ለመሆን የበቁ ናቸው። ለምሳሌ የሊዮፖልድና ሎብ ዝነኛ ክስ እንውሰድ። ሁለቱም የትንሹ ልጅ ቦቢ ፍራንክስ ገዳይ መሆናቸውን በግልጽ አምነዋል። የተሰነዘሩት የህዝብ አስተያየቶችም እጅግ አስደንጋጭና አሰቃቂ ነበሩ። የፈጸሙት ወንጀል በአረመናዊነት እየታወቀ ክላረንስ ዳሮ ሁለቱንም ነፍሰ ገዳዮች ለመታደግ ጥብቅና ሊቆምላቸው ቆርጦ ተነሳ። ህዝቡም ወንጀለኞችን ልጆች ለመከላከል በመድፈሩ አጥብቀው ነቀፉት፣ ጠሉት። ከዚህም በላይ ከወንጀለኞቹ የባሰ ጨካኝ ብለው ጠሩት። ታዲያ ዳሮ ለምንድን ነበር እንዲህ አደርግ የነበረው? እንዲህ አደረግኩትማ ይላል ዳሮ፣ የጥላቻና የበቀል ስሜትን ለመቃወም የአቅመን ለማድረግ ብዬ ነው እስከዛሬ ማንም ደንበኛ የሞት ፍርድ አልተፈረደበትም። ድንገት ደንበኛ የሞት ፍርድ ቢፈረደበት ግን እኔንም አብረው እንደገደሉኝ ነው የሚሰማኝ። የሞት ቅጣት ታሪክ በፍጹም ማንበብ አልችልም። ስቅላት በሚፈጸምበት ቀን በቻልኩ መጠን ሁልጊዜ ከተማውን ለቅቅ ይወጣል። ግድያን አጥብቅ የምቃወም ነኝ። ወንጀለኞችን የሚፈጥረው ኅብረተሰቡ ነው ይላል። እናም ማንኛውም ሰው በማንኛውም ወንጀል ጥፋተኛ ሊሆን ይችላል። ዳሮ ራሱ በፍርድ ቤት ተከሶ ቀርቦ ያውቃል። ለዳኛዎች ጁሪ ጉቦ በመስጠት አንድ ጊዜ ተከሷል። እናም ራሱን ለመከላከል የመጠቀ ንግግር ተሰጦን ከመጠቀሙ ሌላ እሱ ለሰዎች ያደርግ እንደነበረው መልካምነት በተከሰሰበት ጊዜ እጅግ የሚደንቅ ስጦታ ቀርቦለት ነበር። የቀድሞ ደንበኛው ያገኘውና እንዲህ ይለዋል፣ ስማ በችግር ውስጥ በነበርኩበት ጊዜ አንዴ ከስቅላት አድነህኛል። እናም አሁን አንተ ችግር ውስጥ ነህና ከተከሰስክበት እንድትወጣ ልረዳህ እፈልጋለሁ በአንተ ላይ የሚመሰክረውን ዋናውን ምስክር ብገለው ደስ ይለኛል ለዚህም ደግሞ አምስት ሳንቲም አያስወጣህም። ከጥቂት ዓመታት በፊት ዳሮ የሕይወቱን ታሪክ የሚዘክር መጽሐፍ አሳትሞ ለንባብ አበቃ። የሕይወቱን ዋና ዋና ፍልስፍና የጻፈበትን ምዕራፍ ሳነብ እስከ ሌሊት ማምሸቴ ትዝ ይለኛል። ምን ያህል ብዙ ወይም ምን ያህል ጥቂት እንዳከናወንኩ በትክክል እርግጠኛ አይደለሁም ይላል። በጉዞዬ ስህተቶች ሰርቻለሁ። እናም ከስግብግብ እጣ ፈንታዬ በቻልኩት መጠን ደስታ መንጥቄ ወስጃለሁ። እያንዳንዱ ቀን በራሱ ሙሉ መሆን አለበት። አቅጣጫና የጉዞ ፍጻሜን ለማየት ብቻ ሽማግሌ ነኝም ብዬ መገንዘብ አልችልም። ረዥሙ ቀን የት ሊሄድ ይችላል? የዚህ ዓለም የሕይወት ጎዳና ከፊት ለፊት የተደቅኖና ለጉዞዬ ከልኬት በላይ የሆነ ጊዜ ወደፊት እየቀረኝ፣ ጉዞዬን ከጀመርኩ ጥቂት ጊዜያት ነው የተቆጠሩት ሆኖም ግን አሁን ቅዱስ ጉዞዬ ወደ መጠናቀቁ ተቃርቧል። ቀኔም ሊያበቃ ምንም አልቀረው። እናም አሁን ያልሄድኩባቸው መንገዶች የእግር ኮቴ ካረፈበት የሕይወቴ ጉዞ ጋር ሲነጻጸሩ ማለቂያ የሌላቸው ይመስላሉ። ቴዎዶር ድራይዘር የእግዜር ቸርነትና ሶስት መለኪያ አረቄ ወደ ስነ ጽሁፍ ያመጡት ደራሲ። ቴዎዶር ድራይዘር በአሜሪካ እጅግ አስደናቂና ዝነኛ ከነበሩት የልብ ወለድ ደራሲያን መካከል አንዱ ሲሆን መሬት እንደሚጎደፍር ኮርማ በሬ እልህ ውስጥ በመግባት ለአንድ ሦስተኛ ምዕት ዓመት የሥነ ጽሑፍ ሞገድ ጩኸትና ነውጥ ያስነሳ የፈጠራ ሰው ነው። በአሜሪካ ሥነ ጽሑፍ ላይ በጣም ከፍተኛ ተጽዕኖ አሳድሯል። እንዲያውም ቴዎዶር ድራይዘር በሕይወት ባይኖር ኖሮ ምናልባት ዛሬ የምታነቧቸው መጻሕፍት በመጠኑም ቢሆን የተለወጡ የሆኑ ነበር። በ1900 ሲስተር ካር የተሰኘ ስሜት ቀስቃሽ ልብ ወለድ መጽሐፍ ጻፍና ኃይለኛ የወሬ ንፋስ ቶርኔዶ አስነሳ። ሃያስያን ግብረገብነት የነጠፈበት በብልግና በጸያፍ ቃላት የጠለሸ ብለው ሲነቅፉት፣ ሰባኪያን በምስባካቸው ላይ ቆመው ውጉዝ ነው፣ እርኩስ ነው አሉት። የሴቶች ክበባትም በሴቶች ላይ የተሰነዘረ ጥቃት እንደሆነ ገልጸው መጽሐፉ ለህዝብ እንዳይደርስ መታቀብ አለበት ብለው በቁጣ ጥያቄ ያቀረቡ። አሳታሚ ድርጅቱም ለመሸጥ ፈርቶም ብኝ አለ። ድራይዘር በዚህ ሁኔታ ምንም አላለም ብቻ ተገረመ። ምክንያቱም ልቦወለድ መጽሐፉ ምንም አይነት የግብረ ገብ ጉድለት እንደሌለው አሳምሮ ያውቃል። ሕይወትን እሱ ባየበት መንገድ ብቻ ነበር የገለጸው። ዘመኑ ግን 1900 ነበር። ዛሬ ቢሆን ማንም ሰው መጽሐፉን ለማውገዝ አያስብም። ዛሬ የሲስተር ካሬ የመጀመሪያ ህትመት ቅጂ ለማግኘት ብንፈልግ ያለ አንዳች ማመንታት እናገኘዋለን። ታዲያ በአንድ ወቅት ይህን አሳዛኝ ብልግና የሚደፍርና ብዙዎችን ያስኮረፈ ታላቅ መጽሐፍ አጻጻፉ እጅግ በጣም ግልጽ ከመሆኑ የተነሳ ስታነበው አየር አጥሮህ እንድትቃተት ያደርግሃል። ድራይዘር ወደ ግብዣ ስፍራዎች ሲሄድ ችግር ይፈጥራል። መንስኤው ደግሞ ያሰበውን ነገር ወደ ኋላ ሳይል ፊት ለፊት መናገሩ ነው። ለምሳሌ በአንድ ግብዣ ላይ በአሜሪካ ከሚኖሩ ምርጥና ታዋቂ የባንክ ባለቤቶች ከአንዱ ጋር ስለ ራሽያ ጉዳይ ክርክር ይዘው እንዳለ በመሃል ሰውየውን በቂልነት ወንጅሎት ወንበዴ ብሎ ጠርቶታል። ድራይዘር ለማንኛውም ረቤለሽ ወሬ ትዕግስት አልነበረው። ድራይዘር እስከ ዛሬ ስለ አሜሪካውያን ሕይወት ከተጻፉ ድርሰቶች ሁሉ የላቀ እጅግ ስሜት የሚነካ አሳዛኝ ታሪክም ጽፏል። የዚህ ታላቅ መጽሐፍ ርዕስ አን አሜሪካን ትራጄዲ ትራጀዲ የሚል ሲሆን መጽሐፉ በህዝብ እጅ እንዲገባ የተሰራጨውም ደራሲው በገንዘብ እጦት የቤት ኪራይ እንኳን መክፈል አቅቶት በተቸገረበት በ1925 ነበር። ወዲያው መጽሐፉ አገራዊ ስሜት ቀስቅሶ 80 ሺህ ፓውንድ እንደ በረዶ ናዳ በፍጥነት ገስግሶ ወደ እርሱ ከተፍ ብሎ መጣ። ሆሊውድን በበኩሉ ድርሰቱን በፊልም ለማዘጋጀት ለፊልም መብት ብቻ አርባ ሺህ ፓውንድ የሚጠጋ ገንዘብ ከፈለው። ታዲያ ይህን ሁሉ ገንዘብ ምን እንዳደረገው ጠየኩት? አክሲዮኖችና ቦንዶች በመግዛት እንዲሁም ሞርጌጆች ላይ እንደዋለውና ስልሳ ሺህ ፓውንዱን ግን በተለያዩ ምክንያቶች እንዳጠፋው ተናገረ። ድራይዘር ስለ ህይወት የሚጽፈው መራራ እውነታን ነበር። ምክንያቱም እርሱ ራሱ በቴሪ ሃውት ሱሊቫን፣ ኢቫን ሲቪል እና ዋርሶ ኢንዲያና ውስጥ ያሳለፈው እንደ መርግ የሚከብድ ዝቅተኛ ህይወት ስለነበር ነው። እናቱ ከአብራኳ የወጡ 13 ልጆቿን የምታሳድገው የሰዎች ልብስ በማጠብ ነበር። ትንሹ ቴዎዶር አንዳንዴ የሚበላው አቶ ይርበዋል፣ ብዙ ጊዜ የሚበርደው ነበር። አልጋ አልነበረውም። በወለሉ ላይ በተዘረጋው የሳር ፍራሽ ላይ እንደ ውሻ ጥቅልል ብሎ ነበር የሚተኛው። አንዳንዴ ቤቱ ሞቅ እንዲል ብሎ ከባቡር ሐዲድ አካባቢ የወዳደቁ የከሰል ቁርጥራጮች ይለቅምና ያነዳል። አልፎ አልፎም ጫማ ስለሌለው ትምህርት ቤት መሄድ አይችልም ነበር መማር የነበረበትን አላጠናም በማለቱ ትምህርቱን በሚከታተልበት ጊዜ ሰነፍ የሚባል አይነት ተማሪ ነበር። የሂሳብ ትምህርት አይወድም የሰዋ ሰው ትምህርትንም ይንቅ ነበር። ሰዋ ሰው የሚባል ትምህርት በፍጹም ተምሮ እንደማያውቅና ለመማርም አስቦት እንደማያውቅ ነግሮኛል። እንደ እርሱ ፍላጎት ቢሆን ኖሮ አጠቃላይ የሰዋ ሰውና የእንግሊዝኛ ስነ ጽሁፍ ትምህርት ክፍሎች፣ አጠቃላይ የአጭር ልቦ ወለድ አጻጻፍ ኮርሶችና በአጠቃላይ የጋዜጠኝነት ትምህርት ቤቶችን ጠራርጎ ለማጥፋት ቃል ይገባ ነበር። በዚህ መንገድ ጸሐፊ መፍጠር አይቻልም ባይ ነው። ድራይዘር ድንገት አንድ ቀን የጋዜጣ ሪፖርተር ለመሆን ወሰነና ቺካጎ ግሎብ ሄዶ ሥራ መለከተ ተቋሙ ምንም አይነት ተጨማሪ ሰው እንደማይፈልግ ነገረው። እሱ ግን ወንበር ሳብ ባድርጎ ተቀመጠና ሥራ እስከሚሰጠው ድረስ ያችን ወንበር የራሱ አድርጎ እንደሚቀመጥ ነገራቸው። ከአንድ ወር በላይ በየቀኑ ወንበሯ ላይ ተቀመጠ። ጊዜው 1891 ነበር። በቺካጎ የዲሞክራቲክ ናሽናል ኮንቬንሽን በዚሁ ዓመት በሰኔ ወር ላይ ሲከፈት ቺካጎ ግሎብ ጋዜጣ ተጨማሪ ሪፖርተር ስላስፈለገው ራይዘር ሥራ አገኘ። ከዚያም የማይታመን ነገር ተፈጠረ። በሕይወቱ በጋዜጣ ላይ አንድ መስመር እንኳ በፍጹም ጽፎ አያውቅም። ጀማሪ ሪፖርተር ነበር። ሆኖም ግን በሆቴሉ ኦዲቶሪየም ውስጥ ባለች ባር ከሌሎች ነባር ሪፖርተሮች ጋር መጠጥ እየተጎነጨ ነው ማን በእጩነት እንደሚቀርብ አንድም ሰው ባለማወቁ ነባር ሪፖርተሮች በንዴት ርር ብለዋል። ድራይዘር ሁለት ጊዜ በኮክቴል ግብዣ ላይ በመገኘቱ አውቃለሁ በሚል ስሜት ጉራውን ለማሳየት ፈልጎ በእጩነት ማን እንደሚቀርብ አውቃለሁ፣ የሳውስ ካሮሊና ሴናተር ማኪንቲ አለ። በአጋጣሚ ልክ በዚህ ቅጽበት ሴናተር ማኪንቲ በሩን በርገድ አድርጎ ወደ ባሩ ገባና ስሜን በክብር ያነሳው ማን ነው ብሎ ጠየቀ። ድራይዘር እሱ መሆኑን ገለጸ። ሴናተሩም መልካም ነው እንጠጣ አለው። ከዚያም ከአምስት ደቂቃ በኋላ ምሳና ተጨማሪ ጂን ሪክስ እንዲጠጡ ጋብዞት በደስታ ስሜት ውስጥ እንዳሉ ሴናተሩ የግል ጸሐፊ ሆነህ ወደ ዋሽንግተን ከኔ ጋር እንድትሄድ ፈልጋለሁ አለው። ከምሳ በኋላ ማኪንቲ ስማ፣ የተሰወረ ሚስጥር ውስጥ ይዥህ ልገባ ነው። ለፕሬዚዳንትነት በእጩነት የሚቀርበው ግሮቨር ክሊቭላንድ ነው ይህን ለማወቅ ደግሞ አንተ የመጀመሪያው ጋዜጠኛ ነህ አለው ድራይዘር በጣም ተደነቀ ሪፖርተር ከሆነ ሁለት ቀኑ ብቻ ነበር ሆኖም ግን የአመቱ እጅግ ትልቅ ዜና ከሁሉ ቀድሞ እጁ ገባ ከጥቂት ወራት በኋላ ሴንት ሉዊስ ክለብ ዲሞክራት የተሰኘ ጋዜጣ ከአባላቱ ጋር አብሮ እንዲሠራ ቴሌግራም አደረገለት ተስማማ። ከሶስት ወር በኋላ የጋዜጣው የድራማ አምድ አርታይ ድራማቲክ ኤዲተር በራሱ ፍላጎት ስራውን ለቆ ሲወጣ የእርሱ ቦታ ለድራይዘር ተሰጠው። ድራይዘር ስለ ቲያትር ምንም ስለማያውቅ ለምን ይህን ኃላፊነት እንደተሰጡት ምክንያቱ ምንም እንዳልገባው ይናገራል። አንድ ሰኞ ምሽት በሴንት ሉዊስ አራት ትዕይንቶች ይከፈታሉ። ድራይዘር ሁሉንም ለመከታተል አይችልም። ስለዚህ አንዷን ትዕይንት አይቶ ቀሪ ሶስቱን ሳያይ ሁሉንም እንደተከታተል አስመስሎ የትዕይንቶቹን ቅኝት ወይም ሪቪው አሳምሮ ጻፈ። በክዋኔው ጊዜ ከፊት ወንበር ተቀምጦ እያንዳንዱን ነገር ልቅም አድርጎ እንዳይ አስመስሎ ነበር ቅኝቱን የጻፈው። አተዋወናቸውንም የሚተች አስተያየት ሳይቀር አስፍሯል። በነጋታው ጠዋት የትዕይንቶቹ ቅኝት በጋዜጣው ላይ ታትሞ ከወጣ በኋላ የተረዳው የባቡር ሐዲድ ያረፈበት መሬት በኃይለኛ ዝናብ በመሸርሸሩ ምክንያት የባቡር እንቅስቃሴ ባለመኖሩ ትዕይንቶቹ በሴንት ሉዊስ ከአንድ ቀን በቀር በፍጹም አለመታየታቸው ነበር። የሠራው ስራ በጣም አስጠልቶት የጋዜጣ ሥራውን በራሱ በቃድ ለቀቀ። የስኬቱን ሚስጥር እንዲናገር ሲጠየቅ ታዲያ የእግዜር ቸርነት ነው ይኸው ነው ነበር ያለው።